ነገር ግን ሌሎችን ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋን እየጎሰም ካስገዛዋለሁ የሚለው ቃል የተጣልኩ የሚለው ከዘላለም ህይወት አንጻር ነው። አይደለም መልሱ እዛው ነው ያለው። ስለ ምንድን ነው ሄዶ ሄዶ ያለው አክሊል አደለ? አክሊል ከአክሊልማ ቀላል ትጣላለን። የዘላለም ህይወት በምንድ የሚሰጠው እ ክርስቶስ በሰራው። አክሊልስ ራስ በሰራው። የዘላለም ህይወት በነፃ አክሊል በነፃ አይደለም። በዚህ ምድር ላይ በኖርኮ አኗኗር፣ በወርቅ በብር በከበረ ድንጋይ ራስን በማነጽ ላይ ተመሰረተ ነው። የዘላለም ህይወት የሚፈጸም ሳይሆን ኦሬዲ የተፈጸመ ነው። አክሊል ግን ገና የሚፈጸም ነገር ነው። የዘላለም ህይወት ክርስቶስ በሰራው ያገኘው ስለሆነ በራሱ ህይወቱ የማይጠፋ ህይወት ነው። አክሊል ግን ጥንቃቄ ያስፈልገዋል። አክሊልህን ማንም አክሊልህን ካንተ ምን እንዳይል እንዳይወስድ ተብሎ ነጻፍ። ስለዚህ ጳውሎስ የዘላለም ህይወት ካገኘ በኋላ ምን አለ? ማግኘት ብቻ በቂ አይደለም። አሁን ደግሞ ምን ትሆኑ ዘንድ ታገኙ ዘንድ ደግሞ ሩጡ። እንዴት? በሩጫ ሜዳ ላይ የሚሮጠው ሰው አክሊል የሚያገኘው ሁሉ አይደለም። ሁሉም ሯጭ ቢሆንም ሁሉም ክርስቲያን ቢሆንም ሁሉም የእግዚአብሔር ልጆች ቢሆኑም፣ አክሊል ጋር ሲመጣ ግን በመሮጥ የሚገኝ እንጂ በክርስቶስ ሞት የሚገኝ አይደለም። በሞቱ የዘላለምን ህይወት ተቀብላችኋል። ለዛም ሞት ለዛ የዘላለም ህይወት ለተቀበላችሁት የመስቀል ስራ የሚመጠን ኑሮ የሚመጠን አስተሳሰብ እሱ ለአክሊል ያበቃል። ስለዚህ ጳውሎስ ምን አለ እኔ ደግመዋል? ለብዙዎች እየሰበኩ እየሰበኩ እየሰበኩ እኔም ከዚያ ነገር እንዳልቀር ከምን ስትሄድ እኮ ታገኘዋል። ግን እስከ መጨረሻው ብታነበው ራሱ እዛው መልሶልሃል ከአክሊል እንዳልጣል ከአክሊል አክሊል የሚባል ነገር አለ ግን መጨረሻ ላይ ምን አለ አሁን ሩጫዬን ጨርሻለሁ የዘላለም ህይወት ተዘጋጅቶልኛል ነው የጽድቅ አክሊል በሌላ አቅጣጫ የዘላለም ህይወት ያላገኘ ሰው ለአክሊል መሮጥ የለበትም ለምንድን መሮጥ ያለበት አቤት ለዘላለም ህይወት ነው መሆን ያለበት ወይም በሌላ አነጋገር እና ኃይሌ ሄደው የሚወዳደሩበት አለ አይደለ አትሌቲክስ ምናም ዋን የዓለም የታወቁ ሯጮች እዛ ላይ ዝም ብለን እኛ ሄደን መሮጥ እንችላለን እንችላለን አንችልም። መጀመሪያ ምን መሆን ያስፈልጋል ለመሮጥ? አትሌት መሆን ያስፈልጋል። አትሌትነትን መንግሥት ማረጋገጥ አለበት እንጂ ይሄ ታላቁ ሩጫ አይደለም። የአዲስ አበባ ሕዝብ ሁሉ እየተራመደ የሚሮጥበት ሩጫ አለ። እሱ ሩጫ አይባልም። ለምን? ታላቁ ሩጫ እንዳሉት አናቅ ከእርምጃ እስከ ሩጫ ቢሉት ይሻላል። እሱ አለ እና አትሌቲክስ እንትን ውስጥ ግን ሲሆን አትሌት መሆን ያስፈልጋል ለዚህ አክሊል ለመቀበል በሚደረገው ሩጫ ውስጥ የመጀመሪያው ስቴፕ መዳንህን ማረጋገጥ ከዳንክ በኋላ የደህንነት ግብ ወደ ሆነ ነገር ደግሞ ትሮጣል። እርሱም ክርስቶስን መምሰል ነው። መዳን ሳይሆን የዳነ ሰው ወደ ምንድን የሚቀየረው ክርስቶስን ክርስቶስን መምሰል ጥቅሙ ለምን ብቻ ነው? አቤት፣ ለአክሊል ነው ለአክሊል ነው። እዚህ ምድር ላይ ብርሃን ሆነ ምስክር ሆነ ለመኖር በሚመጣው ጊዜ ደግሞ አብና በመላእክቱ ፊት ጌታ ኢየሱስ እንዲያመሰግንህ ይጠቅምሃል። ለዚህ ባጭሩ የዘላለም ሕይወትና አክሊልን የሚለያቸው እንደ ከብዙ ነገር ሁለቱ፣ የዘላለም ሕይወት በክርስቶስ ስራ ብቻ የተሰጠ በነፃ ምን ይቀበሉ፣ አክሊል በራስ ሩጫ የሚሰጥ ነው። የዘላለም ሕይወት ወደፊት የሚሰጥ ሳይሆን የአሁን ጊዜ ነው። የመዳን ቀን መቼ ነው? አሁን እንጂ ወደፊት ሁኔታ ታይቶ ተገምግሞ አይደለም። አክሊልስ መጪ ጊዜ ነው። ጳውሎስ ምን ብሏል? የጽድቅ አክሊል ተዘጋጅቶልኛል። በዚያን ጊዜ ጌታ ለእኔ